አሁን ቦምብ ሲፈነዳ ትሰማለህ። አንተ ልጅን አላምንህም። ብቻ ያጠመድከውን ፈንጂ ረግጭ ጉድ እንዳሉ ምንም እንዳታስሙ። ከአንቺ የሚጠበቀው ማድረግ ብቻ ነው እና ቱጃር ልታደርገኝ ነው። ሰላም ብሩኬ በመከራት መሰረት ለወንድሟም እንዲሁም ደግሞ ለሀቢብቲ ሳትናገር ጓዞቿን ጠቅልላ ከቤት በጠዋት ወጥታ ነበር። ናቲ ወንድሟም ጠዋት ጠዋት ቤተ ክርስቲያን ስለምትሄድ ካሁን ካሁን ትመለሳለች ብሎ ሲጠብቃት ነበር። እንዲሁም ሀቢቲም ስትጠብቃት ነበር ማለት ነው። ከዛ ሳትመጣ ስትቀር እናቷም ከገጠር ደውላ ነበረ ናቲ ጋር ልጄ ጠዋት ጠዋት ትደውልልኝ ነበር፣ ድምጿን አልሰማውኝም ብለው ሲደውሉ ቤተ ክርስቲያን ሄዳ ነበረ ግን አልተመለሰችም። ስልኳን አይሰራም። እሷ ስትመጣ እደውልላችኋለሁ የሚል ተስፋ ነበረ እየሰጣቸው። ለእናትየውም እንግዲህ አሁን ላይ ከቤተሰብ ተደብቃ ነበረ ብሩኬ በያላት መሰረት ከቤት ይወጣችው። መንገዱን እንግዲህ እሱ እንዳሳካላት ስለነገራት ቀጥታ ሳትጠራጠር ነበረ ናቴና ሀቢቴን ተደብቃ ከቤት ይወጣችሁ። ብሩክ ሰላምን በተስፋ ስለሞላት በጣም አሁናው ነበረ ከቤተሰቦቿ ተደብቃ ከቤት ይወጣችውም። አሁን ላይ ግን ሰላም እንዳሰበችው ሳይሆን ሌላ ነገር ነው እየደረሰባት ያለው። የሀቢብቲ ፍቅረኛ እሷን አሳግቷት እያስደበደበ ቪዲዮ እየቀረጸ ወደ ናቲ ልኳል። ይሄ ማለት እንግዲህ አሁን ላይ እህት አደጋ ውስጥ ነው ያለችው ይህን ያህል ብር የማትከፍል ከሆነ የሰላም ሕይወት አደጋ ላይ ነው የሚሆነው፣ በህይወት አታገኛትም። ስለዚህ ይህን ናህል ብር አስገባ በሚል ነበረ እንግዲህ ለማስፈራራት ቪዲዮውን የላኩለት እሱም በጣም ደንግጧል። ይህንን ነገር ግን የተረዳችው ሀቢብቲ ብቻ ናት። ሞገስ ጋር ስትሄድ ፎቶ አንስታ ነበር። ህፃኑን ፎቶ እንደሚያነሳ ሰው አድርጋ ያለውን መረጃ ለመረዳት ፎቶ አንስታ ነበር። ወረቀት ላይ ያለውን ያንን ነገር ተጠራጥራ ስልኳ ውስጥ ስታይ አግኝተዋለች ማለት ነው። የእሷን ስም ይሄ ሊሆን አይችልም፣ እገልሃለሁ የሚል ምዛቻ ስትናገር ነበር። እና አሁን ላይ የሀቢብቲ ፍቅረኛ ሰላምን ከቤት አስወጥቷት አሁን እንግዲህ አሳግቶ ብር ሊቀበለው ነው ማለት ነው። አሁን ላይ ለሰው ልጁ ህይወት አይራራም። ምክንያቱም ብር እስካገኘህ ድረስ ለብር ብቻ ልፋ እንጂ ስለ ሰው ምንጨነቀህ? ብር ብቻ ነው እኛ የምንፈልገው ብር አንጣ፣ እያለው ነበረ ለጓደኛው ሞገስ ማለት ነው። ኪስህን ብቻ ሰፋ አድርግ የሚፈነዳ ቦምብ አለ፣ እሱ ደግሞ ጊዜው ስደርስ እነግረሃለው እያለው ነበረ። ሞገስ እንግዲህ አኩርፎታል። ለምንድን ነው ፊት ለፊት እውነቱን ያልነገርከኝ? ምንድን ነው የተሳካል የሚለውን ነበር አሁን አልነግርህም፣ ጊዜው ሲደርስ እነግረሃለሁ ብሎታል። ሞገስም አሁን ላይ እንግዲህ ምናልባት ሀቢቲ ትደርስላት ይሆን? እናንተም እስኪ የተሰማችውን አስተያየት ኮመንት ላይ አስቀምጡልኝ። ማን ነው ጥፋተኛ? ሰላም ወይስ ወንድሟ ነው ጥፋተኛ? አንዳንድ ጊዜ ቤተሰብ ልጆቻቸውን ብዙ ነገር አይጠይቁም። ምንድን ነው የጎደለ፣ ምንድን ነው የሚያስፈልግ ብለው አይጠይቁም። እሷ ከምንም በላይ ስለ ቤተሰቦቿ ትጨነቃለች። እናቷ በደወለችላት ሰዓት ጎጆ እያፈሰሰች ነው፣ አባትሽም ህመሙ ጸንቶበታል የሚል ድምፅ ብቻ ነው የምትሰማው። እናቷ ስትደውልላት ይህን ስትል አልቻለችም። ሰላምም ከዛም ለቤተሰቤ ለናንዬ አሳልፌላት የሚል ነበረ። ለሷ የሚሰማት ይህንን ነገር ደግሞ ወንድሟ ናቲ ጠጋ ብሎ አልተረዳትም ወይ ደግሞ አልጠየቃትም። አንዳንድ ጊዜ ወላጆች ልጆቻቸውን ምን ጎደላችሁ፣ ምን ያስፈልጋችኋል ብሎ ስለማያወያዩ ነው። አንዳንድ ጊዜ ልጆች ድብቅ የሚሆኑት ማለት ነው። ቅርብ ሆነን እንደ ጓደኛ እንደ ወንድም እንደ እህት ሆነን ቀርበን ካልመከርናቸው፣ የጎደላቸውን ካልጠየቅናቸው ይህ ሁሉ ለዚህ ሁሉ አይዳርጋትም ነበር ማለት ነው። ሰላም ሰላምም አንዳንድ ጊዜ ወንድሟ እስከሚጠይቃት ድረስ መቆየት የለባትም ነበር። የናቲ ጓደኛም አለ። የተቸገረችውን ወይ ደግሞ ከቤተሰብ የሚላክላትን መልእክቶች ለሌላ ጓደኛ ብታካፍል ኑሮ ያማክራት ነበር። አንዳንድ ጊዜ የልብ ጓደኛ ሊኖረን ይገባል። ከስህተት የሚመልሰን ወደ ትክክለኛው መንገድ ደግሞ የሚመራን፣ ልክ እንደ እህት የሚመክረን፣ እንደ አባት እንደ እናት ወደ ራሳችን የሚመልሰን መክሮ ሊኖር ይገባል። ምክንያቱም አሁን ላይ ብቸኛ ባትሆን ኑሮ የሀቢብቲ ፍቅረኛ ይህንን ሁሉ አያደርስባትም ነበር። አንዳንድ ጊዜ ሰዎችን ከራሳችን በላይ እናምናለን። ወንድሜ ወደ ውጭ ሀገር ብሄድ ይቆጣኛል፣ ሊከለክለኝ ይችላል፣ ሌላው ግን ይመክረኛል ብለህ አስባ ነው ሰላም ለሀቢብቲ ፍቅረኛ ግልጽ ሆና ከቤተሰቦቿ ሁሉን ነገር ደብቃ በሱ መሄድ የፈለገችው ከዚህ በፊትም እንግዲህ ክፍል ሶስት እና አራት ላይ ሰላም ሀቢብቲ እየመከረቻት ነበር። እንዲሁም ደግሞ የሰው ሀገር ላይ የምትሰራ የሀቢብቲ ጓደኛ ጥሩ ቤት የምትሰራ ጥሩ መዳም ያጋጠመቻት ነበር። ታዲያ ሀቢብቲም ም ይህንን ነገር ሰላምን አጫውታት፣ ከጓደኛዋም ጋር አገናኝታ፣ ሁሉም ነገር ጠይቄ አጣርቼ ደህና ቤት ካገኘው እኔ እወስድሻለውኝ ወደ ሳዑዲ ብላት ነበረ። ሀቢብቲ ሰላምን ወደ ውጭ ሀገር ለምን ትሄጃለሽ ውጭ ሀገር ላይ አንቺ እንደምታስቢው አይደለም ብላ መጀመሪያ ላይ መክራት ነበረ ግን ይህንን ነገር ቀድሞ የሀቢብቲ ፍቅረኛ እነሱ ሲያወሩ እሱ ስልክ ውስጥ ስለነበረ ሰምቶ ነበር በዚህ መልኩ ነው ሰምቶ እንግዲህ ሀቢብቲ ስለ አንቺ ነግራኛለች ወደ ውጭ ሀገር መሄድ እንደምትፈልጊ ስለነገረችኝ እሷ ደግሞ እንድትሄጂ አትፈልግም አውቃ ነው እንደዛ ስታባብልሽ የነበረው እ እንጂ ሲላት እሷም እንዴት እንደዚህ ታደርጋለች ሁሉንም ነገር ስላዋየዋት ከነገርኳት ብላ እንግዲህ አሳምኗታል ማለት ነው። ይህ ሀቢብቲ ፍቅረኛ ከዚም በኋላ እኔ የማውቀው ደላላ አለኝ በቅርቡ ደግሞ ወደ ሳውዲ አረቢያ ለመሄድ የተዘጋጁ ስላሉ አንቺም ደግሞ ቶሎ መሄድ ስለምትፈልጊ ሁሉንም ነገር እጨርስልሻለሁ። በዚህ ሳምንት ትሄጃለሽ፣ ግን ደግሞ ለማንም እንዳትናገሪ። ታዲያ የሰላም እጣፋንታ ምን ይሆን? የብዙ ስደተኞች ስቃይ፣ በደል ነው ይህ ድራማ የሚያሳየው። ለቤተሰብ አሳልፍላቸዋለሁ የራሴንም ሕይወት አሳልፌ የተሻለ ሕይወትን እኖራለሁ ብሎ እንግዲህ ከቤተሰብ ተደብቆ በባህር ለሚመጡ ስደተኞች ነው ይህ ድራማ የተሰራው። መጅኑን ተከታታይ ድራማ ብዙዎቻችሁ አትከታተሉትም፣ ሰርች አድርጋችሁ ገብታችሁ ብትከታተሉ የብዙ ሰው ህይወት ይመለከታል ማለት ነው፣ ስደት ላይ ያለው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ላይክ፣ ኮመንት፣ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። የስደት ህይወት ብዙዎቻችን የምናውቀው ነው። መራራ ነው። በጣም ያስጠላል። እውነት ለመናገር አሁን ላይ ቤተሰቦቻችን ሳናማክር እንዲሁም ደግሞ ቤተሰቦች ልጆቻቸው ምንጎደላቸው ምንድን ነው ከኛ የሚፈልጉት ምንድን ነው ከኛስ የሚጠበቅ የሚለውን ነገር ስለማያውቁ ነው። አሁን ላይ ደግሞ ልጆችም ቤተሰቦችን አሳልፍላቸዋለሁ፣ ለእህቴ ለወንድሜ፣ ለእናት ለአባቴ እያለን እንግዲህ ህይወታችን አደጋ ላይ እናስወድቃለን። የሰላምም እንግዲህ መጨረሻ ይህ ነው። አንዳንድ ጊዜ ቤተሰቦቻችን ለእኛ ብሎ ነው የሚቆጡት፣ ወይ ደግሞ ስደትን እንዳንሄድ የሚከለክሉን ለእኛው ብሎ ነው። እንግዲህ ሀቢቲም ስደት በጣም ክፉ ነው። እኔም ብዙ ውጣ ውረዶችን አሳልፌያለሁ። ምን ብትቸገሪ ነው ስደትን ያሰብሽው? ብትላት አሁን ላይ ግን እኔ መሄድ አለብኝ፣ ለእናቴ ማሳለፍ አለብኝ ብላ ነበረ የሆዷን የነገረችዋት። ከዛም በኋላ ሀቢቴ እህትህን ጠጋ ብለህ ምንድን የጎደለሽ በላት። ሰው ርቧት ይሆናል አንተ አጠገቧ አለ እያለ አንዳንድ ጊዜ ችግሯን ለአንተ ላለመናገር ስትፈራለች፣ አንተ ደግሞ ጠጋ ብለህ ጠይቃት፣ እንደ ቤተሰብ ሆነ ጠይቃት። እናም የጎደላትን ነገር ምንድን? ይህን የጎደለሽ ብለህ ብትጠይቃት እሷም ትቀርበሃለች የሚል መልእክት ነበረ ስታስተላልፍለት የነበረው ለናቲ ናቲም ቆይ ነገ ዛሬ ሲል ነበረ ይህ ነገር ያመለጠው እና እሷም ምንም ነገር ሳትናገር ተደብቃ ከቤት ይወጣችው ይህ ህይወት የብዙዎቻችን የህይወት ታሪክ ስለሆነ ይህ ቪዲዮ ከተመቻችሁ ላይክ ኮመንት ሼር በማድረግ አበረታቱኝ ሞገስና የሞገስ ጓደኛ ብሩክ አሁን ላይ ሴቶችን ወደ ውጭ ሀገር እየላኩ እንዲሁም ደግሞ እያሳገቱ ብር መቀበልን ለምደዋል። ለሰው ልጅ ርህራሄ የሚባል ነገር የለም። ኪሳቸው ሙሉ ከሆነ ስለ ሰው ምንም አያጨናንቃቸውም። ታዲያ አሁን ላይ ሀቢቴ ሁሉንም ነገር ታውቃለች። ሞገስን ተከታትላ እልሰራልሃለሁ እያለች እገልሃለሁ እያለች ነበረ፣ ቪዲዮውን እያየች ማለት ነው። አሁን ላይ እንግዲህ እሷ ያላወቀችው ባለቤቷ ምን አይነት ሴራ እየሰራ እንደሆነ አላወቀችም። እሱንስ ትደርስበታለች ብላችሁ ታስባላችሁ? አስተያየታችሁን ኮመንት ላይ አስቀምጦልኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። እንግዲህ መጅኑን ተከታታይ ድራማ ቀንጨቦ አድርጌ አቀርቤላችኋለሁ። እንደምትወዱት ባለሙሉ ተስፋ ነኝ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀሁት ቪዲዮ እንግዲህ ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።